ድርሳነ ኪዳነ ምሕረት ዘግንቦት አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ፣ ክብሯ ለዘላለሙ ከሁላችን ጋር ይደርብን። አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጅቷ እንደ እሳት ስለተቃጠለ ለመቤታችን የምህረት ቃል ኪዳን ሰጣት። የእጅ እግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ገርፋት አይታ ልቧ ስላዘነ ፋንታ ልጇ አወዳጇ ለእናቱ ማርያም የምህረት ቃል ኪዳን ሰጣት። ስለ መከራው፣ ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምህረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምህረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለመቤታችን ብቻ አይደለም፣ ከእርሱ አስቀድመው ከእርሷን በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ እርሱ ወዳዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ ነገደ መላይክት ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምህረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምህረት ቃል ኪዳን ሰጠው። ወደ እሱ የምእመናን ጸሎትን ያሳረጉ ዘንድ ለ24ቱ ካህናተ ሰማይ የምህረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሶስትነቱን ለሚያመሰግኑ ለአርባዕቱ እንስሳ የምህረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ፣ የጦቢትን አይን ያበራላት ዘንድ፣ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምህረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል የነሷቸው ዘንድ ለመላእክት ሁሉ ስልጣን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምህረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው፣ በደብር ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምህረት ቃል ኪዳን ሰጠው። ዳግመኛም የሰው ልጅ በንፍር ውሃ አላጠፋም የሚል የምህረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል የምድር አሕዛብም ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምህረት ቃል ኪዳን ሰጠው፣ በግብፅ ምድርም አከበረው። በደብረ ሲና ጸባጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምህረት ቃል ኪዳን ሰጠው። እንዲህም አለው ወደ ግብፅ ምድር ውረድና ሕዝቤን አውጣቸው እኔም ከአንተ አልለይም፣ ከፈርዖንና ከሰራዊቱ ውጭ አድናሃለሁ አለው። እግዚአብሔር ወልድ እስራኤልን ከግብፅ በወጡ ጊዜ የምህረት ቃል ኪዳን ሰጣቸው። ሕጌን፣ ትእዛዜን ብትጠብቁ፣ በቤተ መቅደሴን ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍን ኢያሱና፣ ለሌሎችም መሳፍንት የምህረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትንም መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምህረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለሰባ አርድእትና ለአምስት መቶ ቢዝ መታሰቢያችሁን ያደረገ ስማችሁን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምህረት ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምህረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት ለደናግልና ለመነኮሳት የምህረት ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምህረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከእነዚህ ከታናናሾቹ ለአንዱ ባህርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ስጋው ደግሞ ለሚሰጥባት ለሚጸለይባት ለሚሰገድባት ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያን የምህረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካይናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸውን ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምህረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የመቤታችን ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎችናት ስለምትሆን ስለመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያዊቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓሃን መላይክ ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለረኞችም በቤተልሔም የምስራች ነግሯቸው ዘንድ ስለመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛዊቱ ቀን ከስራ ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትን ተሆነው ዘንድ ከጎኑ አጠን ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት ሰባት ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርግ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ፣ ላሜህም ከድካም አረፈ፣ ኖ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴብ ምርቃቱ እውነት ሆነ፣ የያፌት ምርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነአን ገባ፣ ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኮ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ፣ ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ መቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ አስራ ሁለት ልጆችን ወለድ። ስለ መቤታችንና ስለ ቃል ኪዳኗ ሰማይታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው፣ በጦር ተወግተው፣ በድንጋይ ተወግረው፣ በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ መቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ መቤታችንና ስለ ቃል ሽማግሌዎችና ሕፃናት ደናግልና መነኮሳት ምዕመናንና ምዕመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ፣ ለነቢያትና ለካህናተ ኦሪት፣ ለነገሥትና ለመሳፍንት፣ ለሐዋርያትና ለሰብዓ አርድእት፣ ለሊቃውንተ ቤተ ክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግልና ለመነኮሳት፣ ለቅዱሳንም ሁሉ በመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሶ አስቀድመው ለነበሩትም ሁሉ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። አምስት ሺህ ከአምስት መቶ ዘመን ሲፈጸም ከእርሷ ለተወለደ ለወልድም ምስጋና ይገባል። ለተዋህዶ ያነጻት ያከብራት ዘንድ ወደ እርሷ ለመጣ መንፈስ ቅዱስም ምስጋና ይገባል። ዛሬም ለዘወትርም ለዘላለሙ አሜን። የቅዳሜ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም በእግዚአብሔር አንድነት ቅዳሜ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። አሁንም የወለድሽኝ ናቴ ሆይ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስላንቺ አንቺ እምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውን፣ በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን፣ ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ። አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ ሰማዋለሁ፣ የተመኘውንም ሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን ሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን ጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱን ይቅርለዋለሁ፣ ዋጋውንም ሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃን ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣውን የምሕረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ስጋዬና በፈሰሰው ደሜ በእውነት ማልሁልሽ ለዘላለሙ አሜን። መቤታችን ማርያም ከተወደደ ልጇ ይህን ሰምታ ይህን ሁሉ የምሕረት ቃል ኪዳን ለሰጠኝ ለአንተ ለባህሬ አባት ለአብ ለባህሬ ሕይወት መንፈስ ቅዱስ ክብር፣ ምስጋና፣ ስግደት ይገባል አለችው።